ተጠቀ ሃይማኖትን ዘእይት ዘእይት ነሰት የማይለወጥ ያንተን ሃይማኖት የገለጽክልን፣ አንድም ያስተማርከን ይህን ሦስተኛ ምስጋና ይህን ክቡር ምስጋና ክህደትን በሃይማኖት እንድንነሳ ብከ ከመ ንሰብ ይኩኑ አማልክተ ከሰው ወገን አማልክትን ይባሉ ዘንድ ለሚያምኑብህ ለመምህራን ቅን ልቡናን የፈጠርክ፣ አንድም ለሚያምኑብህ ለምዕመናን ቅኖች መምህራንን የፈጠርክ ከሰው ወገን ተለይተው አማልክት ይባሉ ዘንድ ዘወሃብ ከነ በመንፈስ ምኪል ኩሎ ሀይሎ ለጸራኤ በልቡና ፍትወታት እኩያትን ሀጣው ርኩሳትን ድል እንነሳ ዘንድ ድል መንሳቱን የሰጠህን አንድም ይህበ በግእዝ ቦታ የገባ ነው። ለምሁራን ልብ በጥበብ አንተሰ ቀባእከኒ በዘይት ርእስየ ቀስተ ዮናታን የተቀብአት በቅብእ ዘእንበለ ደመ መሀያላን ኦሪት ወነቢያት ወንጌል ሰበኩ በክርስቶስ እንዳለው ያለነው ሊቃነ አጋንንትን ሰራዊት አጋንንትን ድል እንነሳ ዘንድ መንፈስ ቅዱስን የሰጠህን ከመ ንፍታ ዘኢይ ፈታ ምድራውያን ነገሥታት የማይፈቱትን እንፈታ ዘንድ አንድም ሌዋውያን ካህናት አያስተሰርዩት የነበረ ውሳጣዊ ኃጢአትን እናስተሰሪ ዘንድ መንፈስ ቅዱስን የሰጠህ። እሺ ፍቅረ ለነ ሀበ አቡከ አገበርከ ወአረከ ማእከሌነ አምላክ ወሰብእ ሆነህ ከባህረይ አባትህ ጋር ያስታረከን አንድ ያደረከን ሩይ ማእከለ እግዚአብሔር ወሰብእ ቤል ስማ፣ እግዚኦ እለ ኪያከ ይስእሉ። አቤቱ አንተን የሚለምኑህን ልመናቸውን ስማቸው። እግዚኦ እለ ዘንስእለከ ይንሰተት። አቤቱ የምንለምንህ እኛ ይንሰተት፣ አንከሰስ፣ አንጠቃ አላ በስክየት ዲበጸላ ነ አሉ አላ በስክየት ዲበጸላ ኢና ሃሉ በመከሰስ በመጠቃት ጊዜ በጠላታችን ላይ ሰልጥነህበት ኑር እንጂ አንደም ዲበ ጸላኢ ነሃሉ በመከሰስ በመጠቃት ጊዜ በጠላታችን ላይ ሰልጥነንበት እንኑር እንጂ። አበነ ዘወትር ጸሎተነ አስበ ጸሎታችንን ስጠን። አንድም አብዝተን እንድንጸልይ አድርገ እምሃጢያተን ጸላኢ ንተአቀብ እምሂጣተን እምህጣታ ጸላኢን ተዓቀ ከጠላታችን ከዲያብሎስ ሽንገላ እንጠበቅ ዘንድ። ስማ ዝለዓለም ንጉስ፣ የማታልፍ ንጉስ፣ አቤቱ ልመናችንን ስማን አለ። ከዚህ ዓለም ንጉስ ሲለየው ነው። የዚህ ዓለም ንጉስ አንዱ ሲያልፍ አንዱ ሲተርፍ ነው። እሱ ግን ቅድመ ዓለም ንጉስ፣ ማይከል ዓለም ንጉስ፣ ድህረ ዓለም ንጉስ ነውና መንግሥቱ ዘላለም ወምኩናኑኒ ወምኩና ኑኒ ለትውልደ ትውልድ ዋልቦ። ማለት ለመንግሥቱ እንዴ መአስበ ናዝዝ ባሏ ሞቶባት ቤት የሚሰራ ዘር የሚዘራ ያጣችውን ቤት የሚሰራ ዘር የሚዘራ ሰጥተህ ደስ አሰብ። እጓለ ማውታ ተዋከፍ እናት አባቱ የሞቱበት የድሃውን ልጅ ምግብ፣ ልብስ ሰጥተህ በረድኤት ተቀበል። አንድም መአስበ ናዝዝ ከጉባኤ ኦሪት ከሃይማኖተ ኦሪት የወጣውን ጉባኤ ኦሪትን ሃይማኖተ ኦሪትን ሰጥተህ ደስ አሰኝ። እጓለማውታ ተወከ ከጉባኤ ወንጌል ከሃይማኖተ ወንጌል የወጣውን ጉባኤ ወንጌልን ሰጥተህ ሃይማኖተ ወንጌልን ገልጠህ ተቀበል። ሲሩያነ በምህረትከ አንጽህ ሲሩያነ በምህረትከ አንጽህ ልብስ በደም ጸምር በጠል በጸምር በቀለም እንዲታለል በኃጢአት የታለሉትን የተዘፈቁትን አቤቱ በቸርነትህ አድ አንጻ አብዳነ አጥብብ አብዳነ አጥብብ አቤቱ ሰነፎችን አለብም ወህጉላነ ሚጥ ወደ ኃጢአት ወደ ክህደት ሄደው የተጎዱትን ወደ ሃይማኖት፣ ወደ ጽድቅ መልስ። እለ ውስተ ሞቅ አድኅን በግዞት ቤት ያሉትን አድናቸው። ወላ ኩልና አንድም በግፍ የታሰሩትን አስፈታቸው። ወላ ኩልና ኩን ጸዋነ አቤቱ ለሁላችን አምባ መጠጊያ ሁነን። እስመ ለከ እግዚኦ አምላክ መንግስት ቡሩክ አቤቱ ፈጣሪያችን ክቡር መንግስት ያንተ ገንዘብ ነውና፣ ይበሉ ህዝብ፣ አሜን አሜን በእውነት ክቡር መንግስት ያንተ ገንዘብ ነው፣ ይበሉ ይካ ይበልካህ ጸጋሁ ለእግዚአብሔር ያህሉ ምስሊያከሙ ሀብተ ወልድና ህይወተ ልቡና ገቢረ ተአምራት ወመንክራት ስሬየተ ኃጢአት ተስፋ መንግሥተ ሰማያት ሀይ ከመ መላእክት ይደረግላችሁ ይበል ይ ይበሉ ህዝብ ምስለ መንፈስ እንደ ቃልህ ይደረግልን ይበሉ። ወበነ አሐዱ መንፈስ ሃይማኖት እንዲ ይ ይበል ካህን አምላካችንን አመስግኑት ይበል ይ ይበሉ ህዝብ ርቱ ይደሉ ርቱ እውነት ነው። ወይደሉ ይኸውም በሚገባ ይገባዋል ይበሉ። እስካሁን የወልድን ሲናገር መጥቶ ነበርና እንግዲህ ወዲህ የአብን ይናገራል። ለከ ለአብዝ እይማስን የማትለወጥ አንተን አብን መድኃኔ ነፍስነ የነፍሳችን መድኃኒት የምትሆን አንተን አብን ወመሰረተ ጥበባት ወመሰረተ ጥበባት የህገጋት የጥበባት መገኛ አንድም የወልድ የመንፈስ ቅዱስ መገኛ አንድም የአንድነት የሶስትነት መገኛ የምትሆን አንተን አብ አቃቢያ አልባቢነ አቃቢያ አልባቢነ ልቡናችን የሚያስበውን መርምረህ የምታውቅ አንተን አብን ዘእንተ ውስጥ አይነነ አብርሃይከ ውሳጣዊ አእምሯችንን ብሩህ ያደረክልን ወብነ ክልኤቲ አእይንት ውሳጣውያት ህየንተ አእይንት ስጋውያት

እሺ ከዚህ አስቀድሞ በመስቀሉ ለወልድከ በልጅህ መስቀል የቀደመ ሰው በስህተት የተጎዳ የቀደመ ሰው አዳምን ያዳንከ አንተን አብን ወሐደስኮ በዘይይ ማስን ወሐደስኮ በዘይይ ማስን በዘይይ ማስንነት ያደስከው አንድም ወሐደስኮ በዘይይ ማስን በዘይይ ማስን መንፈስ ቅዱስ ያደስከው አንተን አብን ዘስህተታት በጠላ በትእዛዝከ ዘስህተታት በጠላ በትእዛዝከ ዘአምነ ወዘተጠምቀ ተጠምከ ይድሃል ይድህን ኩሉ ዘቡአ ውስተ አፍ ኢያረኩሶ ለሰብእ ባለው ትእዛዝህ ኢትጣም፣ ኢትልከፍ፣ ኢትግስስ ያለፉ በአንተን አብን አንድም ዘበስህተት በጠለ ይላል በስህተት የተጎዳ አዳምን ወሃደስኮ በዚህ እይማስን በዘይ ማስነነት ያደስከው አንድም በዘይ ማስነ መንፈስ ቅዱስ ያደስከው ወበሞተ ወልዲከ ቤዘውከ በልጅህ ሞት ያዳንክ ወዘተ ጌድፈ ሐሳስከ ከዘጠና ዘጠኙ ነገደ መላእክት ተለይቶ የጠፋ አዳምን በልጅህ ልቆነ ሶስት ዓመት በዚህ ዓለም የፈለከ አንተን አብን ወበእንተ ዝንቱ ንና አግብርቲከ ንሴብሐከ እግዚኦ፣ ስለዚህ እኛ ቤተሰቦችህ ባሮችህ ባለሟሎችህ አገልጋዮችህ ቀሳውስት እናመሰግንሃለን ይበሉህ። ንሴብሐከ እግዚኦ፣ ህዝቡም አቤቱ እናመሰግንሃለን ይበሉ። ወንሴብሐከ እግዚአብሔር ይቆየ